የሚያስብል ነገር የለውም። ቪዲዮ እንዳየሹ ነው። አሁን ማስረጃ ላይ እናታን እንደፈለግኩ ማድረግ ይችላል። እባክህ እንደዚያ አታድርግ። ሰላም እስጥልኝ። ሓረግ ድራማ ክፍል ስልሳ ሁለት ነው ይዤላችሁ የመጣሁት ማለት ነው። የዘገየ የሚሆን እና ያፌት ያሰበው እየተሳካ ይመስለኛል። በጣም ያሳዝናል። ናታን እኔ የገደለው መስሎኝ ነበር። የአታንን ማደንዘዣ መርፌ ነው የወጉት ማለት ነው ራሱን የሚያስት። ከዛም የተለያዩ መሳሪያዎች፣ ሽጉጦች የተቀመጠበት ባዶ ቦታ ላይ ያስቀምጡት። ራሱን ሲነቃ በዚ የተጠነቀቀ እንትን የተዘጋጀ ሰው አዘጋጅተው ምናምን ነገር ጥቂት መምታት የማይችል ውስጥ አስተካክለው አስቀምጠውለት። እሱ ግን መድኃኒቱ በደንብ ስላለቀቀው እንደ ህፃን ነበር ሲያደርገው የነበረው። ነቅቶ አንዴ መጥረቢያውን አንዴ መዶሻውን እየያዘ ከዛም አልፎ ደግሞ ሽጉጡን አንስቶ፣ ተው ይሄ የህፃን ልጅ መጫወቻ አይደለም፣ ምናምን እያለ ተኩሶ መታው ማለት ነው፣ ያኛውን፣ ልጁ ያ ልጁ ግን ሞቶ ተቆስሎም አይደለም፣ ፌክ ነው የተጫወቱት ማለት ነው በሱ ላይ ለምን ኤፍራታን ማጥመድ ስለፈለገ አገባሻለሁ ስላላት ያለምንም ምክንያት ደግሞ ኤፍራታን ማግባት ስለማይችል ያው ዝሮ ዝሮ ኤፍራታን አፍቅሯት ብቻ አይደለም ያፌትን መበቀል ይፈልጋል ያፌት ማለት ናታንን ማለት ያፌት ናታንን በጣም መበቀል ስለሚፈልግ ያንን ፍላሽ ይዞ ኤፍራታን አስፈራርተዋታል ካላገባሽኝ ይሄንን ፍላሽ በፖሊስ እጅ አለ እኔም ጋር አለ ለፖሊስ ሰጠዋለሁ ያፌት ለዘላለም እንዳይፈታ ይገባል የልጆች አባት ነው የገደለው ብሎ እንደዚህ። የፍራታን ደግሞ ምክንያቱም የናታን ደካማ ጎንንና የፍራታን ደካማ ጎንን በጣም አድርጎ ያውቀዋል ያፌት ማለት ነው፣ በጣም ነው የሚያውቀው። እና ምንም አይነት ነገር ለሱ እንዳታስወቅ፣ ግዴታ ግን እንዲጠላሽ ማድረግ አለብሽ ብሏታል ማለት ነው። የፍራታ በጣም ልቧ ተሰብሮ ሁሉ ነገር አስጠልቷት ወደ ቤት መታለች ሁሉን ግር አጋብታለች ምን ሆን ሽስሏት ውስጧን ችግሯን አትናገርም በቃ እና በዚህ ምክንያት እንደዚህ ተረባብሸዋል ማለት ነው በጣም ያሳዝናል ሌላው እጽ ደግሞ ያው አንዳንድ ነገር ሳታስበው እንትን ትልና ታስብና ታወራ እናስታውሳ፣ ከዛ መልሳ ትረሳለች። መልሳ እየረሳች ነው ማለት ነው። እና እንዴት ማድረግ እንደምትችል ማለት ነው ግራ፣ በጣም ግራ ያጋባል። እና አንዴ ደህና ትሆናለች፣ አንዴ ምንም ሊገባኝ አልቻለም። ኤፍራታ ሉሊትን በዚህ ምክንያት ከአሁን በኋላ ከኔ ጋር ትሰሪያለሽ

ያፌትም እንዳደረገ ማለት ነው። እና ቀጣዩን ደግሞ ክፍል ስልሳ ሦስትን ደግሞ ይዤላችሁ እመጣለሁ ማለት ነው። በነገራችን ላይ እና ሌላው ምንድን ነው የእነ ዮዳ ነው ዮዳን ድራማ ያው ሊዲያን ጣል ያላከቻት ሀያትና ሄሩት ደግሞ እስር ቤት ገቡ። ወንጀላቸውን እየተናዘዙ ነው። በጣም ያሳዝናል። እና ሳሚና ዮዳን ቤት ውስጥ ነው ያሉት እና ዮዳን ደግሞ ሁሉን ረስታ ሂዳ ጠየቀቻት የሉትም። ብቻ ብዙ ነገር አለ። እንደዛ ሁኑ ግን ተፈጸመ። እየተንዛዛም ቢሆን እነሱ ማለት ነው። ሌላው ጽናት ድራማ፣ ጽናትና ኪራ እኔ ቤት ገጸ ባህሪ በጣም እንትን ይለኛል። ይህን ሁሉ ያደረሳት ግን የዚህ ሁሉ ተጠያቂ ግን በነገራችን ላይ ኪራ ነው። አንዳንድ ወንዶች አንድን ሴት ልጅ የማይፈልጓት ከሆነ ለምንድ ነው ጊዜዋን የሚያቃጥሉባት? ካልፈለጓት አልፈለጓትም ነው በሰዓቱ ነው። ጊዜሽን አታቃጢ፣ እኔ ለትዳር አልፈልግሽም፣ አላፈቅርሽም፣ ጊዜ ማሳለፊያ ነው ሰው ይህን ናምንሽ ከተቀበልች በሏት፣ የማትፈልጓት ከሆነ ለዘለቄታ። አሁን ኪራጋ ያየሁትኝ ስተት ይሄ ነው። ቤትን ወደ እንደምትወደው እንደሚወዳት እያስመሰለ አምስት ዓመት ሙሉ ጊዜዋን አቃጥሎባታል። ከዛም ቤት ውስጥ መታ የተቀጠረችውን ጽናትን አፈቀረ። ሰክሮ በለዋለ እንትናት ግን ኃይለኛ ፍቅር ውስጥ ገባ። እንግዲህ ፍቅር ማለት እንደዚህ ነው። ቤት ደግሞ ገጽ በቃ መጥፎ ሰው ሆነች። በቃ ፍቅሯ ወደ ጥላቻ ተቀየረ ማለት ነው። ስለዚህ አሁን ደግሞ ቤት ውስጥ ሌላ ሰራተኛ ቀጥራ በሰራተኛው አማካኝነት የጽናትን ራቁት ፎቶ ይዛ ኪራን አሁን ኪራ ቤት ውስጥ ገብታ እንደዚህ። እኔ እኮ ሰው ቤተሰብ ከእናት ከአባቱ ጋር የሚኖር የራሱ ቤት አይደለም፣ ይሄ ቤት የእናት የአባቱ ቤት ነው። ነገሮችን ማስተካከል ማኔጅ ማድረግ አይችልም፣ እንደ ሰው ግን ለጽናትም ህይወት መበላሸትም ሆነ ለቤት ህይወት መበላሸት ኪራ ነው ተጠያቂ፣ ማንም አይደለም። ቤትም አይደለችም። እኔም በቤት ቦታ ብሆን አምስት አመት ሙሉ ያንቺ ነው እያልከርሜ እናቴ ሰርግን እየጠበቀች ሌላ ሰው ቢቀይረኝ እኔ እንጃ አላቅ በእውነት። እና ግን እሷ ጽናትን አይደለም መበቀል ያለባት። በቀል በርግጥ እንትን ነው። ልጇን አሳጥታታለች እንትናን ጽናትን እና ብቻ ናቸውም አይጥምም። ወጣ ወጥ የሆኑ ነገሮች ናቸው ብቻ ኔ ወይ ድንዙች ናቸው ማለት ነው። የሆነ ንቃት ምናምን የላቸውም። ምናልባት እቻ አሁን እስኪ አሁን የመጡት ሀና ጎረቤቶቻቸው እና አሁን ጽናት የተዋወቀቻት ጓደኛዋ እነሱ እነሱ ትንሽ ገና ይመስላሉ። ከዛ በተረፈ ምሩም ድንዙዝ ናት። አጠገቧ ምን እየተካሄደ እንዳለ እንኳ የማታውቅ ድንዙዝ ማለት ነው። ደግነትም ደግነት ራሱ እኮ በመደንዘዝ አይደለም። ደግነት እኮ ክፉን እያዩ እያስተዋሉ ሁሉንም እኩል እያስኬዱ ነው እንጂ ሰው ስለከፋ ክፉ ይሁን ማለት ሳይሆን፣ ግን ደግሞ ሰዎችን ደግሞ በንቃተ ኅሊና መከታተል ያስፈልጋል። አንድ ሰው ክፉ ከሆነ ግብን ቤቴ በምን ምክንያት ነው የመጣችው? ተመልሳ እንኳ ብላ ምንም እንትን አላላትም። ለማጣራት እና ለመጠራጠር እና ጽናትንና ኪራን ለማገዝ አልጣረችም እና አስቸጋሪ ነው። አንዳንድ ጊዜ እና አሁን በጣም ያሳዝናል። በጣም መልካም ልጅ ነው። እኔ ግን እንደኔ እንደኔ ኪሩቤል ኪሩቤል አለም ያኛው ማን ነበረ? ባሄር ኖሮ አሪፍ ነበረ። ቤታቸው መቶ የነበረው ማለት ነው። እሱ ነው ኪራንም እንዲነቃና ወደ ጽናት ልቡ እንዲሆን ያደረገው ማለት ነው። በቅናት አነሳ ሶስት እሱ ቢኖር አሪፍ ነበረ። ሌላው እንግዲህ ሰብስክራይብ፣ ኮሜንት፣ ላይክ እንዳይረሳ። ቀጣይም ይዘን እንመጣለን። አላችኋለሁ፣ ወዳችኋለሁኝ። በዚሁ እንሰነባበታለን። ላይክ፣ ኮሜንት፣ ሰብስክራይብ